በንጹሃኖች ደም ጎጆ የምቀልስ ውሸት አልባልታ ወሬ የማናፈስ የሆነ ያልሆነ አግዝፍ የማወራ የሕዝብን መናጋት ጠንክሬ የምሰራ ስጋዬን ወድጄ ለሆዴ ከጸልኩ በገንዘብ ታውሬ ህልላ ከሸጥ በጅምላ ጠልቼ በጅምላ የምወድ ከጸሎት ርቄ ለጥቅም የምሰግድ ማፍረስ የሚቀናኝ መለወጥ የፈራሁ ተረኝነት ወርሶ ከብሔር ካልጠራው እንዲህ አይነት ከሆንክ የችግር ማሰንቆ ሰላምን ለማጥፋት የተነሳ ታጥቆ አድርጎ ከስራ ጠፍጥፎ አበላሽቶ ከምርት አድቆ ከችግር አጋብቶ ከሰይጣን መድቦ ከዘመን አፋቶ የመረረጸ እውነት ቢያጣላይ ካምላኬ ስልጣን ተጋፍቼ አልፌም ከልኬ ቢከፋ ይኮነው አሜርከት ያጣ ይህን መናዘዜ ጌታን የሚያስቆጣ ቀንበር ተሸካሚ አፈር የሚገፋ ከእንስሳት መካከል ከጋጥ የማይጠፋ ከበሬ ንመደ ሰው መሆን ይጥፋል እረ ምኑን ሰው ነኝ ክማቴ ጨምሮ መሰይጠኝ ካማረኝ ሰርጬ የምበላ መስራት አስጠልቶኝ ለጉቦ ለጥፋት እጄን ካስረዘምኩኝ በሃይማኖት ሰበብ እብሪት የምገዛ አጥፍቼ ለማደር ጉራ የምነዛ ህዝብ ሽሮ አሮበት እኔ የምወዛ በማግባይ መግባት ችግር ካልመሰለኝ የውስጥና አንድነት መሸርሸር ካማረኝ በጎጠኝነት አዙኒት ጥፋት የማዋቅር ለሽብር ለጥቃት ነገር የምቋጥር አድርጎ ከሰራይ በሰው አስመስሎ አጉል ከተጋራው ብልሹ አስተውሎ ልንገር ፈጣሪ አደራ በሞቴ ከእንስሳት ልመዴ ቤት ሰራልኝ ቤቴ አሳማ አርገኝ ማለት ክንዴ የቤትቱ ከቆሻሻ ቦታ ልገኝ በየዕለቱ ህሌና ካጣሁኝ ሰውነት የታባቱ። ታዲያ ምኑን ሰው ነኝ? በማያገላግ ነገር የማማስል በሀሰት መስክሬ ሰውን የማቆስል ድሃ እየጠላው ለሀብታም የምሰግድ በበሬ ወለደ ውሸት ጤነኛ ማሳበጅ ልብስ የሰለጠነ ውስጥ የጮረቃ ለውለታ የማልወል ለዋስ የማልበቃ ዝረን አግሪ ማደግ ከሆንኩ ቀዳዳ ልክ እንደ እርታል ከቀን ከሌት ልፈንዳ ታዲያ ምኑን ሰው ነኝ? ታዲያ ምኑን ምሁር ነኝ? ገንዘብ ባየው ቁጥር አንበሳ ካረገኝ ህሌና ቤት ሆኜ ቀማ ቀማ ካረኝ የሰው መንገናታት እጅግ ካስደሰተኝ ለሃላሉ ሥራ ጉልበቴ ከለገመ ለሐሜት ለቅጥፈት ምላሴ ከቆመ ጥሩ ላለማሰብ ቀልቤ ከታመመ ታዲያ ምኑን ሰው ነኝ? መመሪያ ሳይኖረው በሕግ ሳይቀመጥ በሰው ልጅ የምነግር የምነግድ ሰውን የማሻሽጥ በሰው አምሳሌ ያለው ከሴጣን የማድር ባሉ ባልታ አብሲት ውሽት የምጋግር እርሱ አይከሆንኩኝ የሰይጣን አጃግሬ ምቀኝነት ወርሶኝ የማፈስ ጭሬ ታዲያ እኔ ምኑን ሰው ነኝ? ታዲያ እኔ ምኑን ምሁር ነኝ? ሀገሪቷን ካደላችሁን ጥፋ ሲሉኝ የምጠፋ ደግሁን ሲሉ ደግሁን ሲሉኝ ደግ የመሆን ክፋ ሲሉኝ የምከፋ ድፍርስ ያልጠለለ ታሪክ ማጫለጥ ካመረኝ ከሰው የማለምበት ጉድ ያለኝ አውሬ ነኝ። ለህዝቤ ለህዝቤ ክሆንኩኝ ባንዳ ሀገሬን የምከዳ ለጥላት ምስጢር የማሳለፍ ሀገርን የምጎዳ የሀበሻ ሙሶሎኒ ከሆንኩኝ ለህዝቤ ባንዳ ታዲያ እኔ ምንን ሰው ነኝ? በጭራሽ ሰው አይደለሁም። እምነት የማይጣልብኝ ምስጢር የማልጠብቅ ሲጠቅሙኝ የምሸሽ ሲጎድኝ የማላውቅ እኔ ከሞትኩኝ አይነት አስተሳሰብ ካለኝ ለሆነ ላልሆነው ማጨብጨብ የሚያምረኝ አሻንጉሊት ልሁን እኔ ምንን ሰው ነኝ? በበየነ መረብ ውሸት የምቀባጥር እንደ አክሱም ሐውልት ታሪክ የማነግር በጨርቅ አስተሳሰብ፣ በከረመት ቤት፣ በአልቦ ጭንቅላት፣ በቀጤማ ጉልበት፣ እርባን የለች ስራ ስርቼ ከምገኝ፣ የታባቱ የታባቱ ሰውነት አውሬነት ይሻለኝ። የታለቃውም ለምን ስፈጠርከኝ? መፍጠሩን እሺ፣ ለምን አጎደልከኝ? ይህን አይነት ጸሎት ስህተት ነው አውቃለሁ። ሰው የሆንኩ ዕለት ደግሜ ጸለያለሁ። እንደ ጨዋዎቹ መጽደቅ እመኛለሁ። ሙሉ የሆንኩ ዕለት ከሰው ውላለሁ። አመሰግናለሁ።